ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን ቆይ ክብሯን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆኑ ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትዕትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በአራቱም አቅጣጫ የሚንቀሳቀሰው የአማራ ፋኖ ነው። እጅግ በጣም በሚያስገርም ሁኔታ ዘመቻ አንድነት ብሎ የሰየመው የግንባር እንቅስቃሴ ዛሬም ተጠናክሮ እንደቀጠለ በአራቱም አቅጣጫ ድል እያስመዘገበ ቀጥሏል። እንደሚታወቀው የአማራ ፋኖ በአራቱም አቅጣጫ አንድ መሆን እየቻለ በፍጥነት ባለመሆኑ ብ ብቻ በአብይ አህመድ ወታደር እንዲጠቃና ህብረተሰቡ በቀላሉ እንዲደፈር ከምንም በላይ ደግሞ የአብይ አህመድ ስልጣን እየተንገዳገደ እንዲቀጥል ማድረጉ ይታወቃል። ችሎታና ስነ ልቦናቸው ተኳሽና አነጣጥሮ መቺነታቸው በተግባር የሚታወቀው የአማራ ፋኖ ዘግይቶም ቢሆን በገባቸው አንድነት ስያሜ ዘመቻ አንድነትን አውጀዋል። በዚህም መሰረት ዘመቻ አንድነት በአራቱም አቅጣጫ ተጠናክሮ በመቀጠል በተለይ በጎንደር አካባቢ ከፍተኛ ድሎች እየተመዘገቡ ቀጥለዋል። ዛሬ መጋቢት 10 ቀን 2017 ዓም በጎንደር አካባቢ የነበረውን ዘመቻ አንድነት እንደሚከተለው አጠናቅረናል። ዛሬ መጋቢት 10 ቀን 2017 ዓመተ ምህረት ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር በሁሉም ማዕዘናት በፋሽሽቱ አብይ አህመድ ሰራዊት ላይ የተጀመረው ወታደራዊ የማጥቃት እርምጃ በጠላት ላይ ከፍተኛ ሰብዓዊና ቁሳዊ ኪሳራ ማድረስ ተችሏል ብለዋል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግርና መሬና በጠላት ላይ በተወሰደው ወታደራዊ የማጥቃት እርምጃ በርካታ በርካታ የብርሃኑ ጁላ ወታደር ብሎም ባንዳ ሚሊሻና ባንዳ አድማ ብተና እስከ ወዲያኛው መሸኘታቸው ተረጋግጧል። በተለይም በዚህ ግንባር በነበረው ጠንካራ ውጊያ በርካታ የጦር መሳሪያዎችም ወደ አማራ ፋኖ እንደገቡ ይፋ ተደርጓል። ወደ ፋኖ ከገቡ የጦር መሳሪያዎች መካከል ከ112 በላይ የነፍስ ወከፍ የጦር መሳሪያ ስድስት ብሬን፣ አንድ ስናይፐርና ከ4000 በላይ ተተኳሽ ጥይቶች በተጨማሪም 81 ፈንጅ ከጠላት የተማረከ ሲሆን ከ116 በላይ የብርሃኑ ጁላ ወታደር እስካሁን በተረጋገጠ መልኩ እንደተደመሰሰም አሳይተዋል። በተጨማሪም የአማራ ፋኖ በጎንደር 35 የብርሃኑ ጁላ ወታደሮችን ከነሙሉ ትጥቃቸው እንደማረከ ይፋ አድርጓል። በዚህ ግንባር የተንቀሳቀሰው የአማራ ፋኖ በጎንደር የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች እንደሆኑም የአማራ ፋኖ በጎንደር በሰጠው መግለጫ ይፋ አድርጓል። በተመሳሳይ በዚሁ በጎንደር አካባቢ ማክሰኝት ከተማ ከፍተኛ ውጊያ እንደተደረገ የአማራ ፋኖ በጎንደር አረጋግጧል። ከጠዋቱ 11 ሰዓት አካባቢ የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የጠላት ኃይል ላይ የማጥቃት እርምጃ እንደተከፈተባቸው የአማራ ፋኖ በጎንደር ይፋ አድርጓል። ዛሬ መጋቢት 10 ቀን 2017 ዓ.ም የጎንደር አማራ ፋኖ በወሰደው እርምጃ የጎንደሬ በጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዝ አምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድን በመቁረጥ ከተማዋን የተቆጣጠረ ሲሆን የጠላት ማጎሪያ እስር ቤትን በመስበር እስረኞችን ነፃ ማድረግ እንደተቻለም የጎንደር አማራ ፋኖ በሰጠው መግለጫ ይፋ አድርጓል። በተጨማሪ በዚህ ግንባር በተደረገው ጠንካራ ውጊያ ከ30 በላይ የብርሃኑ ጁላ ወታደር እስከ ወዲያኛው ሸኝቷል ሲሉ ይፋ አድርገዋል። በተጨማሪም ያ ፋኖ በጎንደር ከ20 በላይ የብርሃኑ ጁላ ቁስለኛ እጃቸው ላይ እንዳለም አሳይተዋል። በተመሳሳይ በደቡባዊ ጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ እየተደረገ እንደሚገኝ በአካባቢው የሚገኘው የአማራ ፋኖ በጎንደር ዛሬ በላከው መግለጫ ይፋ አድርጓል። የሜጀር ጀነራል ውባንተ አባተ አንደኛ ኮር ኢንጂነር ስመኛው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ፣ ወረታ፣ ጋሳይ፣ አለምበር፣ ጎላህና አዲስ ዘመን የሰፈረው የብርሃኑ ጁላ ወታደሮች ላይ ድንገተኛ የማጥቃት እርምጃ በመክፈት እጅግ በጣም በሚያስገርም ሁኔታ በአካባቢው የነበረው የብርሃኑ ጁላ ወታደር በሙሉና በከፊል የተደመሰሰ ሲሆን የወረዳው መቀመጫ የሆነችው አንበሳሜ ከተማ ሰፍሮ የነበረው የጠላት ኃይል ሙሉ በሙሉ በሚባል ደረጃ ተደምስሶ ከተማዋ በአማራ ፋኖ በጎንደር በቁጥጥር ስር እንደገባችም አረጋግጠዋል። በዚህ አካባቢ በተደረገው ጠንካራ ውጊያ ከአንድ መቶ ስልሳ በላይ የብርሃኑ ጁላ ወታደር በይፋ እንደተደመሰሰና አስከሬኑ እንደተቆጠረም ይፋ አድርገዋል። በተጨማሪም ከ95 በላይ የብርሃኑ ጁላ ወታደር እንደቆሰለና የጦር መሳሪያው በአጠቃላይ ወደ ፋኖ እንደገባም ይፋ አድርገዋል። በተጨማሪም በዚህ ግንባር በነበረው ጠንካራ ውጊያ ከብርሃኑ ጁላ ወታደር የተማረከ ከአንድ መቶ በላይ የጦር መሳሪያ እንደተቆጠረም አረጋግጠዋል። በቀጠናው የአማራ ፋኖ አንድነት በጎንደር ሜጀር ሜጀር ጀነራል ውባንተ አንደኛ ኮር አካል ክፍለ ጦሮችም፣ አንደኛ ጉና ክፍለ ጦር፣ ሁለተኛ ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር፣ ሶስተኛ ጣና ገላውዲዮስ ክፍለ ጦር፣ አራተኛ ፋሲል ክፍለ ጦርና አምስተኛ ኢንጂነር ስመኞ ክፍለ ጦሮች የድሉ ባለቤት እንደሆኑም አረጋግጠዋል። በተመሳሳይ በዚሁ በጎንደር አካባቢ በቋራና መተማ ግንባር ከፍተኛ ዘመቻ ተደርጓል። መጋቢት አስር ቀን 2017 ዓ ም በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሸንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረገበት ብሶት የወለዳቸው የአማራ ተወላጆች በቀረበላቸው አጀንዳ ዙሪያ ማለትም የአማራ ህዝብ ብን እናጥፋ በማለታቸው በዚህ የተናደዱ ወታደሮች በሰነዘሩት የቦምብ ጥቃትም 39ኙን ሲገሉ 50 እንዳቆሰሉም ይፋ ተደርጓል። በተጨማሪም በቋራ ወረዳ ሙር በተባለው አካባቢ እርስ በርሳቸው ከፍተኛ እልቂት ላይ እንደሆኑም የአማራ ፋኖ በጎንደር ይፋ አድርጓል። በአጠቃላይ በጎንደር ግንባር በዘመቻ አንድነት የተገኙ ድሎችም የተደመሰሰ 345 ወታደር ተቆጥሯል የቆሰለ 155 አብይ አህመድ ያስታጠቀው ክላሽንኮቭ የጦር መሳሪያ 212 ፈንጂ 81 ስናይፐር 1 እና 6 ብሬን እንደማረከ የአማራ ፋኖ በጎንደር አረጋግጧል። አሁንም በቀጠናው በአጠቃላይ ዘመቻ አንድነት ተጠናክሮ ቀጥሏል። አንድነት ኃይል ነው። ድል ለአማራ ህልውናችን በተባበረ ክንዳችን። የአማራ ፋኖ አንድነት በጎንደር ጎንደር አማራ ኢትዮጵያ መጋቢት አስር ቀን 2017 ዓ.ም ዘመቻ አንድነትን በተመለከተ የተሰጠ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም ዘመቻ አንድነት ተጠናክሮ እንደቀጠለ የአማራ ፋኖ በጎጃም በላከው መግለጫ አረጋግጧል። ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው ጠላትን የመደምሰስ የጋራ ዘመቻ ዛሬ መጋቢት 10 ቀን 2017 ዓም በአማራ ፋኖ በጎጃም 7 ክፍለ ጦር በተደረገ ከባድ የማጥቃት እንቅስቃሴ ጠላት ላይ ከመቼውም ጊዜ በላይ ጠንካራ ሰብአዊ ና ቁሳዊ ኪሳራ ማድረስ ተችሏል ብለዋል። በዚህም ዛሬ ብቻ አራት ብሬን፣ አንድ ስናይፐር፣ 75 ክላሽንኮቭ፣ ከ7600 በላይ ተተኳሽ ጥይቶች፣ ሶስት መገናኛ ራዲዮ እንደተማረከ የአማራ ፋኖ በጎጃም ይፋ አድርጓል። በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ አዴት አካባቢ ጎንጅ ቆለላ ቢቸና ደብረ ወርቅ፣ ሰዴ፣ ድጎጽዮን፣ ቁይ፣ የዱሃ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡእ ገበያ ከተሞች በመግባት በጠላት ኃይል ላይ ከባድ ኪሳራ አድርሰናል ብለዋል። እስካሁን በእነዚህ በ35 ግንባሮችም ለአማራ ፋኖ በጎጃም በደረሰው መረጃ መሰረት 509 የጠላት ኃይል ተደምስሷል። በተጨማሪም 287 የሚደርሱ የብርሃኑ ጁላ ወታደሮችን ቁስለኛ በማድረግ በጠላት ላይ ከባድ ኪሳራ አድርሰናል ብለዋል። በዚህም በአማራ ፋኖ በጎጃም አንደኛ ክፍለ ጦር አንሙት የያዛቸው ብርጌድ ባህር ዳር ብርጌድ ጣናው መብረቁ ብርጌድ ደንሳ ባታ ምላጭ በር አይቀጡባ ጊዮርጊስ አዴት ከተማ ቻይና ካምፕ አዴትና አቦላ ተራራ ካምፓቸው በዘሪሁን 13 የጦር መሳሪያ የተመታ ሲሆን የተማረከ መሳሪያ 15 ክላሽንኮፍ መሳሪያና እስካሁን የተረጋገጠ 25 እስከ ወዲያኛው የተሸኘ ሲሆን ከ3000 በላይ ጥይት ተማርኳል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በአጠቃላይ ዘመቻ አንድነት ማለት በጎጃም ተጠናክሮ ቀጥሏል ድል ለአማራ ፋኖ ድል ለአማራ ህዝብ ድላችን በክንዳችን መጋቢት 10 ቀን 2017 ዓ.ም የተሰጠ ማብራሪያ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ተጠናክሮ በቀጠለው ዘመቻ አንድነት በወሎ አካባቢ ጠንካራ እንቅስቃሴ እየተደረገ እንደሚገኝ ከተለያዩ ግንባሮች የደረሰን መረጃ ይፋ አድርጓል። ዛሬ መጋቢት 10 ቀን 2017 ዓ.ም የአማራ ፋኖ ቦሎ ቤተ አምሐራ በዘመቻ አንድነት የህልውና ተጋድሎውን አጠናክሮ ቀጥሏል። በዚህም ውርጌሳ መሃል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ ይገኛል። የአማራ ፋኖ ቦሎ ቤተ አምሐራ ልጅ ኢያሱ ኮር ምስራቅ አማራ ኮር አንድና ሁለት በርካታ አህዶች እንዲሁም ደግሞ እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ውርጌሳ መሃል አምባና ሊብሶ ከተሞችን የአማራ ፋኖ በወሎ ሙሉ ለሙሉ ተቆጣጥሯል። በዛሬው ዕለትም መጋቢት 10 ቀን 2017 ዓ.ም ከንጋቱ ጀምሮ ከባድ ተጋድሎ ሲያደርጉ እንደዋሉ የእዙ ከፍተኛ አመራር ይፋ አድርጓል። በዚህ የዘመቻ አንድነት የህልውና ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪ የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅሩ ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ደግሞ ወደ ደሴ ከተማ እንደፈረጠጡ ይፋ አድርገዋል። በአሁኑ ሰዓትም ጠላት ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘ ይገኛል ብለዋል። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማህራ በሁሉም ግንባሮች ተጠናክሮ ይቀጥላል። በተጨማሪም ያልተጠናቀቁ በውጊያ ላይ ያሉ የአውደ ውጊያዎችን ሁኔታዎችንና የድል ዝርዝር መረጃዎችን በነገ ዕለት የምንገልጽ ይሆናል ብለዋል። ዘመቻ አንድነት ህልውናችን በክንዳ ሲዳችን የአማራ ፋኖ ቤተ አማሃራ መጋቢት አስር ቀን 2017 ዓ ም ከተቆጣጠራ ቱርጌሳ ከተማ የተሰጠ መግለጫ። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር! ዘረኝነት ይውደም!